እንዲሆኑ የማድረግ ተአምራዊ መለኮታዊ ስልጣን ያለው በዚያ አለ የሚበልጥ ነገር ከነሱ ጋር አለ የተወደዳችሁ ቅዱሳን የእግዚአብሔር ጸጋና ሰላም ይብዛላችሁ በእግዚአብሔር ፈቃድ በድጋሚ ስለተገናኘን እግዚአብሔር የተባረከ ይሁን በዮሐንስ ወንጌል ምዕራፍ አምስት ያለውን ጨርሰናል ዛሬ ምዕራፍ ስድስትን እንጀምራለን ማለት ነው በምዕራፍ አምስት እንዳደረገው ሁሉ ወንጌላዊ ዮሐንስ ወንጌሉን ሲጽፍ አንድ ተአምር አስቀድሞ ይጽፍና ወይም የጌታን የኃይል ስራ አስቀድሞ ይጽፍና ያን ተከትሎ የተገለጠውን የእርሱን የክርስቶስ ኢየሱስን ማንነት የሚዘረዝር ትምህርት ያቀርብልናል። በተለይ ራሱ ኢየሱስ ክርስቶስ ከዚያ ተአምር አኳያ ማንነቱን እንዴት አድርጎ እንዳስተዋወቀ ወይም እንዳስተማረ ይዘግብልናል ማለት ነው። አቀራረቡ እንደዚህ ነው። በምዕራፍ አምስትም በምዕራፍ ስድስትም ተመሳሳይ ነው። ምዕራፍ አምስት የሰላሳ ስምንት ዓመት በሽተኛን ያቀርባል። ከዚያ ከዚህ ተአምር አኳያ የክርስቶስ ማንነት እንዴት ተገለጠ? በተለይ በአባቱ ዘንድ ያለ ልጅ ወይም ከአባቱ ጋር እኩል የሆነ ልጅ መሆኑን በብዙ ማስረጃ ራሱ ያስተማረውን በማቅረብ ነው። ልክ እንደዚህ ነው። በዮሐንስ ምዕራፍ ስድስት ውስጥም በቅድሚያ አንድ ተአምር ያቀርብልናል። አምስት እንጀራና ሁለት አሳዎችን ሲያበረክት ያሳየናል። በእርግጥ ሌላም ተአምር ያቀርብልናል። በባህር ላይ እየሄደ ያሳየናል። ቀጥሎ ከ22 ጀምሮ እስከ ፍጻሜው ድረስ ደግሞ በዚያ ተአምር ላይ የተመሰረተ የክርስቶስ ትምህርት ይቀርብልናል ማለት ነው። ኢየሱስ ከዚያ አንጻር ማን ነው የሚለውን እናያለን ማለት ነው። መልካም እንግዲህ፣ የመጀመሪያውን ክፍል እንይ። አምስት እንጀራና ሁለት ዓሳን ያበረከተበት በዚያ ውስጥም የምናገኘውን ትምህርትና መልእክት አስቀድመን እናያለን። እናንብበው፣ ከቁጥር አንድ ጀምሮ። ከዚህ በኋላ ኢየሱስ ወደ ገሊላ ባህር ማህዶ ተሻገረ፣ እርሱም የጥብረ ያዶስ ባህር ነው። በበሽተኞችም ያደረገውን ምልክት ስላዩ ብዙ ሕዝብ ተከተሉት። ኢየሱስም ወደ ተራራ ወጣና በዚያ ከደቀ መዛሙርቱ ጋር ተቀመጠ። የአይሁድ በዓልም ፋሲካ ቀርቦ ነበር። ኢየሱስም ዐይኖቹን አንስቶ ብዙ ሕዝብ ወደ እርሱ ሲመጣ አየና ፊልጶስን፣ እነዚህ እንዲበሉ እንጀራ ከወዴት እንገዛለን? አለው። ራሱ ሊያደርግ ያለውን ያውቅ ነበርና ሊፈትነው ይህን ተናገረ። ፊልጶስ እያንዳንዳቸው ትንሽ ትንሽ እንኳ እንዲቀበሉ የሁለት መቶ ዲናር እንጀራ አይበቃቸው ብሎ መለሰላት። ከደቀ መዛሙርቱ አንዱ የስምዖን ጴጥሮስ ወንድም እንድርያስ አምስት የገብስ እንጀራና ሁለት ዓሣ የያዘ ብላቴና በዚህ አለ፣ ነገር ግን እነዚህን ለሚያህሉ ሰዎች ይህ ምን ይሆናል? አለው። ኢየሱስም ሰዎቹን እንዲቀመጡ አድርጉ አለ። በዚያም ስፍራ ብዙ ሳር ነበረበት። ወንዶችም ተቀመጡ፣ ቁጥራቸውም አምስት ሺህ የሚያህል ነበር። ኢየሱስም እንጀራውን ያዘ፣ አመስግኖም ለደቀ መዛሙርቱ ሰጠ፣ ደቀ መዛሙርቱም ለተቀመጡት ሰዎች ሰጧቸው፣ እንዲሁም ከዓሣው በፈለጉት መጠን ከጠገቡም በኋላ ደቀ መዛሙርቱን አንድ ስንኳ እንዳይጠፋ የተረፈውን ቁርስራሽ አከማቹ አላቸው። ስለዚህ አከማቹ። ከበሉትም ከአምስቱ የገብስ እንጀራ የተረፈውን ቁርስራሽ አስራ ሁለት መሶብ ሞሉ። ከዚህ የተነሳ ሰዎቹ ኢየሱስ ያደረገውን ምልክት ባዩ ጊዜ ይህ በእውነት ወደ ዓለም የሚመጣው ነቢይ ነው አሉ ይላል። በዚህ ምክንያት ኢየሱስ ያነግሱት ዘንድ ሊመጡና ሊነጥቁት እንዳላቸው አውቆ ወደ ተራራ ብቻውን ፈቀቅ አለ ይላል። ክብር ለእግዚአብሔር ይሁን። እንግዲህ በዮሐንስ ወንጌል የጌታችን የኢየሱስ ክርስቶስ ክብር በተለያዩ መንገዶች እየተገለጠ ነው። በሚሰራቸው ታምራዊ ስራዎች፣ በሚያስተምራቸውም ትምህርቶች እየተገለጠ ነው። ግን ከዚህ በተጨማሪ ደግሞ በሚሰራቸው ስራዎች የተነሳ ለእኛ ደግሞ ለግል ህይወታችን የሚሆኑ መልእክቶችንም ደግሞ እናገኛለን። እንዲሁ ዝም ብሎ ለአድናቆታችን ወይም ለእምነታችን ብቻ ሳይሆን ለተግባራዊ ህይወታችን ጭምር የሚሆኑ ትምህርቶች ይገኙበታል። በምዕራፍ አምስት ላይ ጌታ ኢየሱስን የሚያቀርበው በኢየሩሳሌም ነው። ኢየሩሳሌም ውስጥ በቤተ ስዳ በተባለች ስፍራ አንድ በሽተኛ ፈወሰ። ከዛ የተነሳ በዚያ መነሻነት እርሱ ከአባቱ ጋር እኩል መሆኑን ሰዎች ሁሉ አብን እንደሚያከብሩት ወልድን ሊያከብሩት እንደሚገባቸው የሚያሳይ ትምህርት በስፋት ሰጠ። አሁን ግን በድንገት ኢየሱስን መልሶ ገሊላ ውስጥ ያሳየናል እና ያው በዝርዝር የተጻፈ ነገር ወይም እያንዳንዷ ስራ፣ እያንዳንዷ ትምህርት በእያንዳንዱ ቀን የተሰራ ነገር በሙሉ አይደለም የተጻፈው። የተመረጡ ታሪኮች፣ ትምህርቶች ናቸው። ሆን ተብሎ የክርስቶስ ኢየሱስን ማንነት አጉልተው ሊያሳዩ የሚችሉ ነገሮች ናቸው እንጂ እዚህ ስፍራ ላይ እንደምንረዳው አሁን ካነበብኑ ተአምር በፊት ብዙ ስራዎች እንደተሰሩ ነው። ቁጥር ሁለት ላይ በበሽተኞች ያደረገውን ምልክቶች ስላዩ ብዙ ሕዝብ ተከተሉት የሚል ቃል አለ። ስለዚህ ብዙ ምልክቶች እንደተደረጉ በመሃል እናያለን። ከዚህ ከበረከተ ህብስት ተአምር በፊት የተሰሩ ሌሎች ስራዎችን ለመረዳት ሌሎቹን ሶስቱን ወንጌላት ማንበቡም ጠቃሚ እንደሆነ አስባለሁ። በተለይ ጌታችን ኢየሱስ ክርስቶስ አስራ ሁለቱን ደቀ መዛሙርት ሁለት ሁለት እያደረገ እንዳሰማራቸውና እነሱም ከስምሪት መልስ ያደረጉትን ሁሉ ለኢየሱስ ከነገሩት በኋላ ጥቂት ያርፉ ዘንድ ብቻቸውን ይዞ ወደ ምድረ በዳ በሄደ ጊዜ የተደረገ ተአምር እንደሆነ ያሳዩናል። የማቴዎስና የማርቆስ በተለይ ማለት ነው እና በዚህ ስፍራ ላይ ኢየሱስ በ ወደ ገሊላ ባህር ማዶ ተሻገረ ነው የሚለን። እንግዲህ ከዛ በፊት በሌላኛው የባህሩ ዳር እንደነበረ የሚያሳይ ነው። ስለዚህ ንባቡ ምንድን ነው የሚለው ቁጥር አንድ ላይ ከዚህ በኋላ ኢየሱስ ወደ ገሊላ ባህር ማዶ ተሻገረ ይለንና እርሱም የጥብረያዶስ ባህር ነው ይለናል። ከሌሎች ወንጌላት እንደምንረዳው በቤተ ሳይዳ አጠገብ አካባቢ ይህ ተአምር እንደተደረገ እንገነዘባለን። ከብዙ ድካም በኋላ ነው የሄዱት፣ ጥቂት ወደ ምድረ በዳ ፈቀቅ እንዲሉ ደቀ መዛሙርቱም አረፍ እንዲሉ ነው። ግን ስራ ነው የጠበቃቸው። ለምን እዚህ ስፍራ ላይ በበሽተኞች ያደረገውን ምልክት ያዩ ህዝቦች፣ አገላለጹ ብዙ ህዝብ ብሎ ነው በኋላ ላይ የምንረዳው እንግዲህ ወንዶች ብቻ አምስት ሺህ ሰው ካለ ቁጥራቸው በእጥፍ መታሰብ ይኖርበታል። ምክንያቱም ሴቶችና ሕፃናት ስለማይቆጠሩ ማለት ነው። እነሱን ሲጨምር ቁጥር አስራ አንድ ላይ አምስት ሺህ ያህል ነበር ይላል። ወንዶች ተቀመጡ፣ ቁጥራቸውም አምስት ሺህ የሚያህል ነበረ የሚል ቃል አለ። ስለዚህ ብዙ ሕዝብ ተከተሉት። ኢየሱስም ወደ ተራራ ወጣና በዚያ ከደቀ መዛሙርቱ ጋር ተቀመጠ። እንግዲህ ቦታው ምድረ በዳ ይሁን እንጂ በባህሩ ዳርቻ ጉብታ ተራራ አለ እና እዚያ ተራራ ላይ ተቀምጧል ከደቀ መዛሙርቱ ጋር እረፍት ነበረ። ሐሳቡ ግን ወደ ሥራ ተቀየረ። አሁንም የሥራ ጊዜ ነው። ለምን? ህዝብ ሲመጣ ያያል። በጣም አስገራሚ ነው። ዓይኑም ቀና አድርጎ ሲያይ፣ ምናልባት እዛ አካባቢ የሚቀመጥ ሰው ብዙ የሚያየው ነገር አለ። አስቡ፣ ባህሩ ተንጣሎ ይታያል። ደስ ይላል፣ ነፋሻማ ቦታ ነው። እንደገና በማዶ ላይ ያሉ ከተሞች ሊታዩ ይችላሉ። በባህሩ ላይ የሚታዩ የሚከናወኑ ነገሮች አሉ። አሳ አጥማጆች ሊኖሩ ይችላሉ እንዲሁም የተለያዩ ጀልባዎች ወዲያና ወዲህ ሊሉ ይችላሉ። ዙሪያውን ግሪን ነው፣ አረንጓዴ ነው፣ ለምለም ሳር ነው። እና በቃ እንዲሁ የፍጥረታዊ ስሜትን ሊያረካ የሚችል ብዙ ነገር ነው ያለው። ብዙ ሊታይ የሚችል ቦታ አለ። እንግዲህ በቱሪዝም ውስጥ ብዙ ጊዜ እንዲህ አይነት አካባቢዎች ቪው ይመረጣሉ። ጎብኚዎች ትንሽ ከፍ ያለች ቦታ ላይ እንዲጎበኙ ይደረግ ለዚህ ተብሎ ይዘጋጅላቸዋል፣ እና በቃ ጥሩ ቪው ነው እዚህ ጋ ያለው እና አይንን ሊስብ የሚችል ብዙ ነገር አለ። ግን ጌታችን ከደቀ መዛሙርቱ ጋር እዛ ስፍራ ላይ ተቀምጦ አይኑን ሲያነሳ ወደ እርሱ ወደ አይኖች ውስጥ የገባው ነገር ምንድን ነው? ቁጥር አምስት ላይ ኢየሱስም አይኖቹን አንስቶ ብዙ ሕዝብ ወደ እርሱ ሲመጣ አየ፣ ነው የሚለው። ሕዝብ ነው የመጣው፣ ሕዝብ ነውና የመጣው፣ ደግሞ ትኩረት ያደረገው እርሱን ነውና እርሱን ፈልጎ ነው እና የመጣው። ለዚያ ሕዝብ የሚሆን ነገር ማቅረብ አለበት። ይሄ ነው እና እዚህ ስፍራ ላይ በጣም የሚገርም ነገር እንደሆነ እንመለከታለን መሽተዋል ጊዜው ደቀ መዛሙርቱን ፈተናቸው ፊልጶስ ባጠገቡ ነበር ይሄ ሁሉ ህዝብ እንዲበላ እንዲበሉ እንጀራ ከወዴት እንገዛለን እነዚህ ህዝቦች የሚል ጥያቄን ያቀረበለት ሊያደርግ ያለውን ያውቅ ነበርና እንግዲህ በክርስቶስ ኢየሱስ ልብ ውስጥም ሊሆን ያሉ ነገሮች ይታወቃል ሊፈትነው እንዲህ አለ ነው የሚል ፈተናውን ያልፍ ይሆን እያንዳንዳቸው ትንሽ ትንሽ እንኳን እንዲቀበሉም የሁለት መቶ ዲናር እንጀራ አይበቃቸውም አለ ወዲያው ቁጥር ነው የሰራው ሁለት መቶ ዲናር ትልቅ ገንዘብ ነው በጊዜው የቀን ደሞዝ አንድ ዲናር ነው አይደል እና በአንድ ዲናር በቀን ሶስት ይበላል። አንድ ሰው ሶስት ዳቦ ቢገዛ በሁለት መቶ ዲናር ስንት ዳቦ ይገዛል? ስድስት መቶ ዳቦ ይገዛል ብለን እናስብ። ስድስት መቶ ዳቦ እንዳለ ከተከፋፈለ ስድስት መቶ ሰው ብቻ ነው የሚያስተናግደው። ግን ፊልጶስ በጣም ነው ሂሳቡን የሰራው። ትንሽ ትንሽ እንኳ ብንሰጥ ነው ያለው። ብጥስጥስ አድርጎ ቆርሶ ትንሽ ትንሽ ለእያንዳንዱ ሰው ቢሰጥ እንኳን እውነቱን ነው። ወደ አስር ሺህ የሚጠጋ ሰው እንዴት ሆኖ ነው ይሄ ብጥስጥስ ያለው ዳቦ ሊደርስ የሚችለው? አይበቃቸውም ነው እያለ ያለው። ምንድን ነው ገንዘብ ይሄንን ሊሰጣቸው አይችልም ዋና ሀሳቡ ይሄ ግን ከደቀ መዛሙርቱ አንዱ የስሞን ጴጥሮስ ወንድም እንድሪያስ የሚባል ደግሞ ሌላ ነገር አቀረበ ምንድን ነው አምስት የገብስ እንጀራና ሁለት አሳ የያዘ ብላቴና በዚህ አለ ኦኬ ገንዘቡ ይቅርና ምግብ ግን አለ አምስት እንጀራና ሁለት አሳ አለ ችግሩ ግን ምንድን ነው ነገር ግን እነዚህን ለሚያሉ ሰዎች ይህ ምን ይሆናል? እውነት ነው። እንደውም ገንዘቡ በርከት ያለ ሊያመጣ ይችላል። ይሄ ግን አምስት እንጀራና ሁለት አሳ ምን ሊሆን ይችላል? ቢያንስ ግን እንድርያስ ያለውን ነገር አሳይቷል። አልደበቀም፣ አልሰወረም። ያየውን ነገር ተናግሯል። በነሱ ዘንድ በእጃቸው ያለውን ነገር አውጥቷል። እንዴት ይበቃናል ነው እንጂ አለን መኖሩን፣ ለማካፈል ዝግጁ ነው ማለት ነው። ቢያንስ ቢያንስ አሁን ያላዩት እነሱ ምናልባት ፊልጶስ ሁለት መቶ ዲናር እንዳለ ያውቅ ይሆናል፣ ከረጢት ውስጥ ይሄ እንድሪያስ ደግሞ አምስት እንጀራና ሁለት ዓሳ እንዳለ ያውቃል። የፍጥረታት መጋቢ ከእነሱ ጋር መሆኑን ግን ለሴኮንድ ማሰብ አልቻሉም። ብሩንና ዳቦውን ማሰብ ችለዋል፣ ኢየሱስን ግን ማሰብና ማስታወስ ግን አልቻሉም። ያለው ነገር ውሱን ነው፣ ገንዘቡ ውሱን ነው፣ ምግቡ ውሱን ነው። እንዴት እናድርግ? እነሱ በሚታየው ብቻ ነው የሚሄዱት። አሁን ከዚህ በላይ የሆነ ነገር ሊያሳያቸው ፈለገ ማለት ነው። ስለዚህ የምናገኘው የመጀመሪያው ትምህርት ቀጥታ በዚህ በስጋዊ አኗኗራችን ለዚህ ለስጋ ለሚያስፈልግን ምግብ ወይም ኑሮ ውሱን የምድር ላይ ሀብት ሊመጥነን ወይም ሊያኖረን እንደማይችል በስጋም ቢሆን እየኖርን ያለነውና የምንኖረው በመጋቢው በራሱ በእግዚአብሔር መጋቢነት መሆኑን ነው የምናየው እዚህ ስፍራ ላይ። መለኮታዊ መግቦት እናያለን። አዎ ጌታችን ኢየሱስ ክርስቶስ የምድሩም የባህሩም ፈጣሪ ነው። ስለዚህ ከምድር የተገኘውን የገብስ እንጀራ አምስት የገብስ እንጀራ የፈጠረው እሱ ነው። በፈጠረው ነገር ላይ በሚያዘው ትእዛዝ ምንም ማድረግ ይችላል፣ ማበርከት ይችላል። ሁለቱ ዓሣዎች የተገኙበትን ባህር የፈጠረው እርሱ ነው። ዓሣዎቹንም የፈጠራቸው እርሱ ነው። አሁን ባሉበት ምግብ ሆነው ከቀረቡ በኋላ ለዚህ ሁሉ ሕዝብ ምግብ እንዲሆኑ የማድረግ ተአምራዊ መለኮታዊ ስልጣን ያለው በዚያ አለ። የሚበልጥ ነገር ከነሱ ጋር አለ። በጣም አስገራሚ ነው። ስለዚህ የሆነው ነገር ምንድን ነው? ሰዎቹን እንዲቀመጡ አድርጓል። መጀመሪያ ላይ ምንም ነገር በሌለበት ማለት ነው። አሁንም እምነታቸውን የሚፈትን ነው። በዚያ ስፍራ ብዙ ሳር ነበረበት፣ ወንዶቹም ተቀመጡ። ቁጥራቸውም አምስት ሺህ ያህል ነበረ። ከዛ ኢየሱስም እንጀራውን ያዘ። አሁን እዚህ ጋር ነው ነገሩ። አመስግኖም መልሶ ለደቀ መዛሙርቱ ሰጠ፣ ደቀ መዛሙርቱም ለተቀመጡት ሰዎች ሰጧቸው። እንዲሁም ከዓሳው ይልና በፈለጉት መጠን። ይህ በጣም አስደናቂ ነገር፣ ጌታ ኢየሱስ የሚለውን ብቻ ማድረግ ነው። እዛ ጋ እርግጠኛ እኔ ሲበዛ የሚያዩ አይመስለኝም ካረጋገጡ በኋላ ለአምስት ሺህ ሰው የሚበቃ መሆኑን ካረጋገጡ በኋላ አይደለም ማደል የሚጀምሩት። በቃ አመሰገነ እሱ እጅ ላይ ከገባ በኋላ በሉ ስጡ ሲላቸው፣ እሱም የሚላቸውን ብቻ ማድረግ ነው ያለባቸው። ይሰጣሉ አያልቅም፣ ይሰጣሉ አያልቅም፣ ይሰጣሉ አያልቅም። ለዛውም አንድ ሰው አንድ ዳቦ ወይም ትንሽ ነገር ብቻ አይደለም እ በፈለጉት መጠን ፊልጶስ ምንድን ነው ያለው? ትንሽ ትንሽ እንኳ ቢሰጥ ይሄ እንዴት ይበቃል ነው ያለው። ውጤቱ ወይም በተግባር ግን የሆነው ነገር ሰዎቹ በፈለጉት መጠን አግኝተዋል። እግዚአብሔር ይመስገን። ከዛ በኋላ ከጠገቡ በኋላ ተረፈ። ትንሽ ትንሽ ቢሆን እንኳ አይጠግቡም ቢዳረስ እንኳ ማለት ነው። ከጠገቡ በኋላ ደቀ መዛሙርቱ አንድስ እንኳ እንዳይ እንዳይተርፍ የተረፈውን ሰብስቡ እንዳይጠፋ አለ። አስራ ሁለት መሶብ ነው የተሰበሰበው ማለት ስለዚህ፣ እዚህ ጋር ምንም አይነት ቀመር ልንሰራለት አንችልም። ምንም አይነት ገለጻ ልናደርግበት አንችልም። እዚህ ላይ ጌታ ኢየሱስ ክርስቶስ በዘፍጥረት ምዕራፍ አንድ ውስጥ ለፈጠረው ፍጥረት ሁሉ ምግብንም አብሮ እንደፈጠረ እና በፈጠረው ፍጥረት ላይ በፈጠረው ምግብ ላይ መለኮታዊ ስራን መስራት የሚችል ያኔ ሥጋ ከመልበሱ በፊት ምድር ስትፈጠር የብሱና ባህሩን ሲከፍለው እናም በ የብሱ ላይ አትክልትም ሰብሎችም እንዲወጡ ሲያዝ ውሃውን ከፈጠረ በኋላ በውሃው ውስጥ ደግሞ የአሳ ፍጥረታት እንዲራቡ እንዲፈጠሩ ሲያደርግ የነበረው መለኮታዊ ማንነት አሁን በገሊላ ባህር ዳርቻ በጥብርያዶስ ባህር ዳርቻ ባለችው በዛች ኮረብታማ ተራራ ላይ የተቀመጠው ከደቀ መዛሙርቱ ጋር የተቀመጠው መምህር እርሱ እንደሆነ የሚያረጋግጥ ተአምር። እግዚአብሔር የተባረከ ይሁን። ስለዚህ መጀመሪያ መለኮታዊ ክብሩን፣ ፈጣሪነቱን፣ መጋቢነቱን እናያለን በብሉይ ኪዳን የሁሉ ዓይን አንተን ተስፋ ያደርጋል አንተም በየጊዜው ምግባቸውን ትሰጣቸዋለህ የተባለው እርሱ ነው። እግዚአብሔር መጋቢ ነው። ይሄ መታወቅ መቻል አለበት። እና ምንድነው አሁን ወደ ሕይወታችን ስናመጣው፣ በተለይ አሁን ባለንበት ነባራዊ ሁኔታ ውስጥ በጣም ብዙ ሰዎች ይገረማሉ ከኢንፍሌሽኑ ጋር በተያያዘ ከዋጋ ንረት ጋር በተያያዘ እንዴት ነው ሰው የሚኖረው በቃ ሌላ መልስ የለውም ይኸውን በእግዚአብሔር እጅ ነው የሚኖረው የእግዚአብሔር እጅ አጭር አልሆነም ለእያንዳንዱ ተስፋ ለሚያደርጉት ሁሉ በየጊዜው በሰዓቱ የሚያስፈልገውን ነገር እየሰጠ እያኖረ ነው አለሙን ይሄ ሁሉ ዓለም አቀፍ ቀውስ ባለበት ሁኔታ ሰው እየኖረ ያለው እንዴት ነው በእግዚአብሔር እጅ እየኖረ ነው። ሌላ ምንም ትርጉም የለውም። ለእኛ ለአማኞች ግን በተለይ ከኑሮ አኳያ በጣም ተረጋግተን ልናስብ ይገባል፣ ልናምን ይገባል። ወገኖቼ በግልም በቤተሰብም ደረጃ ቁጥር እየቆጠርን ሂሳብ እየሰራን መኖር አልችልም ማለት ስንፍና ነው የሚሆንብን ዛሬ እምነታችንን ሊፈትን ይህን ቃል ወደ ልባችን እያመጣው ነው። የፊልጶስ እና የእንድርያስ እምነት ዛሬ ተፈትኗል። የአንተም የኔም ያንቺም እምነት ሊፈተን ነው። በኢየሱስ እጅ ላይ ካኖርነው ያለንን ነገር ወሩን እናልፋለን። ክብር ለጌታ ይሁን። ከማጉረምርም ከማጉረምረም እንድንወጣ የሚረዳን ነው ወገኖቼ እንዴት ነው ወሩ የሚያልቀው? እንዴት ነው ቤት ኪራይ የሚከፈለው? እንዴት ነው እንትን የሚሆነው? ምንስ ነው የሚበላው ወዘተ። እመነል ሰዎች፣ ያለችንን አምስት እንጀራና ሁለት አሳ ኢየሱስ እጅ ላይ እናኑሮ። በቃ ልክ ነው። በእኛ ካልኩሌሽን እኮ ልክ ነን። ፊልጶስ እኮ ልክ ነው። እንድሪያስም ልክ ነው። ነገሩ የተቀየረው ግን ኢየሱስ እጅ ላይ ሲገባ ነው። አይደል እንዴ መቼም ግልጽና የሚታይ ነገር መካድ አይቻልም። የሚበቃ ነገር ይበቃል፣ የማይበቃ ነገር አይበቃም። አደል እንዴ? ግን ከዛ አልፈን ከሁለት መቶ ዲናር አልፈን ከአምስት እንጀራና ከሁለት ዓሣ አልፈን እነዚህን ቁጥሮች አልፈናቸው ከቁጥር አልፈን ማንነት ላይ ስንደርስ ኢየሱስ ላይ ስንደርስ ልባችን እሱ ላይ ሲያርፍ፣ ዋው፣ አስቡት። ምድርና ሞላዋ የማን ናት? የእሱ ናት። ባህሩ እኛ እኮ አሁን ከባህር የወጣውን አሳ ሳይሆን የባህሩ ጌታ ነው። ከምድር የበቀለው የገብስ እንጀራ ጉዳይ ሳይሆን እሷን ምድርን የፈጠራትን እኮ ነው የያዝነው። እና ስቶራችን ስንት አለ? ስቶር ውስጥ ስንት ነው ያለው? ስንት ኩንታል ስንዴ አለ? ስንት ኩንታል ገብስ አለ? ፍሪጅ ውስጥ ምን ያህል አሳዎች አሉ? ስለዚህ እኛ አስተወራችን ኢየሱስ ነው። ክብር ለጌታ ይሁን። እሱ ጋር ከሄድን ግን በቃ በፈለጉት መጠን ይገኛል። ሲታደለ አያልቅም። በፈለጉት መጠን ትንሽ ትንሽ እንኳን አይደለም። የሚያስፈልገንን በጊዜው በፈለግነው መጠን ከጌታ እናገኛለን። እንደውም ይተርፋል። በጣም በቅንነት በጣም በመደገፍ በሚሆን ጊዜ በጣም በሚያስገርም ሁኔታ ሌሎች ጭምር እስኪደርሳቸው እስኪተርፋቸው ድረስ ስራውን እናያለን ማለት ነው እንመነው የሚያኖር ጌታ ነው ኑሮ ከጌታ ጋር እንላልናል ስንዘምር መኖሪያችን ማነው? የዘላለም አምላክ ነው ያለችውን የምናገኛትን ደሞዝ ኢየሱስ እጅ ላይ እናድርገው ምን ያለችን ሪሶርስ በቃ ስራ ለመጀመር ትፈልጋላችሁ፣ ትልቅ ካፒታል ነው የምትፈልጉት መነሻ እና ይሄ የሚሰራል አይደለ? ፕሮፖዛል ይቀርባል መቼም ቢዝነስ ፕላን ምናምን ሲሰራ፣ ለዚህ ስራ ይሄ ያስፈልጋል ምናምን ብዙ ተሰርቶ፣ ሪስክ ማኔጅመንት ሁሉ ይሰራል። ማአት ነገር አለ። ከዛ በኋላ እንደውም ኃላፊዎቹ ራሱ የሚቀበሉት ያስያሟላል ከዛ አካውንት ላይ ስንታለ ይባላል። በዚህ ዓለም ጥበብ ከሆነ ይህን ሁሉ ክራይቴሪያ ማሟላት ሊያስፈልግ፣ ግን በላይኛይቱ ጥበብ ከጌታ ጋር ባለን ሕያው ግንኙነት ከሄድን ግን ያለችንን አምስት እንጀራና ሁለት ዓሣ ከሰማይ ጋር ማገናኘት ነው። በቃ ኢየሱስ እጅ ላይ ሲደርስ አመስግኖ ይላል፣ አይኑን ወደ ሰማይ አንስቶ ይላል፣ አገናኘው የሰማይ ሲገናኝ ነገራችን ይቀየራል። የምንኖረው በሰማያዊ መርህ ይሆናል። በሰማያዊ በረከት ይሆናል። በሰማያዊ እርዳታ፣ ከላይ በመጣ እይታ ይሆናል። እና ክርስቲያኖች ነን፣ አማኞች ነን። እንኳን ለሌላ ነገር ለዚህ ለምንበላው፣ ለምንጠጣው፣ ለምንለብሰው ነገር እንመነው። እግዚአብሔር ያኖራል። በችግር ሰዓት፣ በእጦት ሰዓት ያኖራል። ክብር ለእግዚአብሔር ይሁን። ለዚህ ሁሉ ሕዝብ ምግብ እንዲሆኑ የማድረግ ተአምራዊ መለኮታዊ ሥልጣን ያለው በዚያ አለ።